እንግዲህ ወርቅ የያዙት ታይተዋል ማለት ነው። ወርቅ የገዙት፣ ወርቁ ገዙ የተባሉ እንግዲህ የመደም ሰገጤዎች እዚህ ውስጥ ተመዝግቧል። ገብታችሁ ማየት ትችላላችሁ ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም፣ ክርስቲያኖች እንዴት ናችሁ? ባላችሁበት ፈተና ላይ ጠብቅልኝ። ቪዲዮን ከሰራሁ ቆይቼ ነበረ አንተ ምቸኝም ነበረ ዛሬ ግን መጣሁ ማለት ነው። እንግዲህ ለቤቴ አዲስ የሆናችሁ ሰብ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማስቀመጥ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቶች ሁላችንም አብረን እንደግ ማለት ነው። እንግዲህ ዛሬ እዤላችሁ የመጣሁት ማለት ነው በጣም በጣም አነጋጋሪ የሆነ ማለት ነው። በጣም አነጋጋሪ የሆነ ነገር ማለት ነው። እንግዲህ ሁሉንም ሰው ሁሉም የገረመው ነገር የአብርሽና የሩታ ሰርግ ማለት ነው። ሁለተኛ ደረጃ እንዴት ከኢትዮጵያ መጥተው ዱባይ ውስጥ ሰርግ አደረጉ? በማለት አነጋጋሪ ሆነዋል። ሁለተኛ ደግሞ ሁለተኛ ደግሞ የመደም ቅመሞች የተሰራው ወጪ የወጣው ወጪ የምግብም የወርቁም የወጣው ወጪ የመደብ ቅመሞች ጨረሱ የሚል ነው። ሁለት በሉ። ሶስተኛ ደግሞ ሶስተኛው ደግሞ እንዴት እነሱ እንዴት መጥቶስ ሊያገቡ እዚህ ሀገር መጥቶ ሊያገቡ እየጠገበ ሰውየው በማለት መጥታቸዋል ማለት ነው። እንደኔ እንደኔ ከሆነ ማለት ነው። እንደኔ እንደኔ ከሆነ ዛሬ ያለኝ አስተያየት እነግራችኋል ማለት ነው። ለማንኛው አብርሽና ሩታ መብሩክ፣ መብሩክ። እንኳን ልም ለዚህ አበቃችሁ ለዚህ ሁላችሁም እንኳን ለዚህ ያበቃችሁ ማለት ነው። ከዚህ አይነት ችግር ከዚህ ሁሉም ከዚህ ሁሉም ስቃይ አልፋችሁ ለዚህ ደርሳችኋል ማለት ነው። የሰው ልጅ ሆኖ ማለት ነው ማይደርስ ነገር የለም ማለት ነው። እኔ አሁን ዛሬ እላቸው የመጣሁት በመደምቅ ቅመሞች አዎ፣ ጥፋተኛ ናቸው። እውነትም ወርቅ ገዝቶ ሰጥቶ ከሆነ የምግቡ አዋጥቶ ከሆነ ስንት የሚቸገር ካለ ካወጡ በጣም ጥፋተኛ ናቸው። ሁለተኛ ልጆቹ መወቀስ የለባቸውም። አብርሽና ሪት መወቀስ የለባቸውም። አብርሽ አዋጡልኝ አለ ስጡኝ አለ። እናንተ ዝም ብላችሁ ወጥታችሁ ያገኛችሁትን የምትናገሩት ምን አገባችሁ? እራሳቸው መርስ ሰጥተዋል? እኛ ምን አገባችሁ? እኛ በሰጠ ነው ምን አገባችሁ ብሎ ልክልካችን ነግሮናል። እነዚህ ልጆች ማለት ነው። ማን ማን ትሁኝ? ማን ማን ትሁኝ እንዳለ በቪዲዮን ወጥተሻ ተገልጸሻል ማለት ነው። ታይተሻል ማለት ነው። ተጽፈሻል ማለት ነው። ማን ማን ትሁኝ ያወጣሽ ሁሉም ሴት ስንት አክል ሴት እንደመጣ ስንት አክል ሰርገኞች፣ ስንት አክል ሴቶች እንደመጣችሁ የዱባዮቹ ታይታችኋል፣ ተመዝግባችኋል ማለት ነው። ሲቀጥል እነዚህ ልጆች ዱባይ ማለት ነው። ዱባይ ማለት ነው፣ እነሱ መጥቶ ሰርግ ማድረግ አይችሉም? እናንተ እንዴት ነው ሰርግ መጥቶ እነሱ ዱባይ ላይ ሰርግ የሚያደርጉት የምትሉ ልጆች ብታቆሙ ይሻላችኋል። እንዴ የሰው ልጅ ሆኖ ማይደርሳለህ እንዴ? የሰው ልጅ ሆኖ ደርሶ ደርሶ ትንሽ ሆኖ ትልቅ ማይሆናለህ እንዴ? ወይስ እናንተ ምን ማለታችሁ ነው? እናንተ በእነሱ ነው እንደ ሰርግ የተጀመረው ወይስ በእነሱ ነው በሰው ሀገር ተሳፍሮ መጥቶ መደገስ የተጀመረው? ሁሉም ነው። አባቱ ካለው በተመቸው ቦታ ማግባት መብቱ ነው። አለማግባትም መብቱ ነው። እቤቱ ውስጥ ቀለበት አስሮ መኖርም መብቱ ነው። ደግሶ ማግባትም መብቱ ነው። እናንተ ምን አገባቸው? እንባ ምትሉ፣ እንባ ምትሉ፣ እሪ ምትሉ፣ እሪ ምትሉ፣ ስርግጥ ምትሉት እንዴ ምሻለ አረ፣ ተው ተው፣ ተረጋጉ። ትንሽ ተረጋጉ። እንዴ ምን ምን አዲስ አረጋችሁት እኮ። እንዴ ሰርጉ አዲስ አረጋችሁት፣ በሱ ብቻ እንደተጀመረና በሱ ብቻ እንደተፈጠረ አረጋችሁት። እንዴ ትንሽ አይከብዳችሁም? እንዴ ትንሽ አይከብዳችሁም? እንዴ ምን ነው? እኔ ብቻ ባላችሁ ሞላችሁት፣ እኮ ሞላችሁት በተለይ ደግሞ ትልልቅ ዩቲዩበሮች ያበዛችሁት ምን ነው እናንተ ብቻ ነው የምታገቡበት እኛ ትንንሾች እኛ ሰገጤዎች አናገባም እንዴ ምን ነው እናንተ ብቻ ናችሁ በቃ ከባድ የሚከበርላችሁ እና እናንተ ብቻ ናችሁ ሚዲያ ላይ የምትወርሱት ማለት ነው ለምን ትንንሽ ዩቲዎቹ ለምን ለምን ያገባሉ ለምን ይወርሳሉ አላችሁ እንዲህ በዚህ አይነት በጣም ነው ያበዛችሁት ማለት ነው እኛም ሄደን አሁን እንኳን ዱባይ ተውና ማለት ነው አውሮፓ ሄደን ነው የምናገባው አዎ ቀጥ ብለን አውሮፓ ሄደን እናገባለን። አዎ እኔ በእናንተ አምስት ሳንቲም አልፈልግም። አምስት ሳንቲም አትስጡኝ አትስጡኝ። ምን እንዲ ያረጋችሁ ምን እንደዚህ ያረጋችሁ እንዲያዙኝ ልቀቁኝ አላችሁ እኮ ያዙኝ ልቀቁኝ አላችሁ። እነዚህ ልጆች አዋጡልኝ አሉ፣ ስጡኝ አሉ፣ ስጦታ ስጡን አሉ። እንዴ ሰው ስጦታ ከሰጠኛ ምን አገባል፣ ከሰጠ ሰው ምን አገባኝ ብሎ ለምን ለምሳቸውን አይሰጡም? ምን አገባኝ? እንኳን ወርቅ ተውና ማለት ነው። ሁለት አመት፣ ሶስት አመት አዳሜ አስር አመትም እዚህ ሰርታ ከሆነ የለፋችበት ስጣ። ከኋላ እያየ ስትል መልስ እንሰጣታለን። ስታለቅስ መልስ እንሰጣታለን። ግን እነዚህ ልጆች ግን ምንም ያረጉት ነገር የለም። ምንም የሰሩት ነገር የለም። እንዲ እነሱ እኮ ገና እኛ በደገስ ነው። ኑ ኑ ኑ፣ እኛ እንችላቸዋለን፣ ዛሬ ወጪያችሁ እኛ ነን፣ በእኛ ነን፣ እንችላለን ብሎ ተናግረዋል። ስጡኝ አላለ። ምን ስማችሁን ታጠፋላችሁ? ምን አደረጓቸው? ወይስ ምንድን ነው ችግራችሁ? ማለት ነው ችግራችሁ ምንድን ነው እንዴ? እኔ የማይገባኝ ነገር ምንድን ነው፣ በአብርሽና በሩታ ብቻ ነው ሰርጉ የተፈጸመው እንዴ? እንዴ ሰው ስጦታ አይሰጥም እንዴ? እንግዲህ ያዙኝ ልቀቁኝ አላችሁ። ያዙኝ ልቀቁኝ ያዙኝ ልቀቁኝ ያዙኝ ልቀቁኝ። እሪ እሪ። ሰው አይሰደብም፣ ሰው ነውር ነው አይሰደብም። አትስደቡ ሰው። ፎቶ ደግሞ አትዘግዝቁ፣ አይዘቀዘቅም። እንዴ ምን አደረጉ እነሱ? እነሱ እኮ አሁን ቤተሰቦቻቸው በጉጉት የሚጠብቋቸው ናቸው። የሪታ ቤተሰብ በጉጉት ይጠብቋታል፣ የአብርሸ ቤተሰብ በጉጉት የጠበቁት ነው። አይናቸው ናቸው ማለት ነው፣ አይናቸው እንዴ ምን ነው? አንደኛ ዩቱበር ስለሆኑ ነው እንዲህ የምታደርጓቸው? አንደኛ ዩቱበር ስለሆኑ ወይስ ምንድን ነው ችግራችሁ እናንተ ግን? እንዴ እስቲ ሄዱና ይህን አክል ይህን አክል ምን አደረጉ እነሱ? እንዴ አረበ እናታችሁ፣ ትንሽ ሰከን በሉ፣ ቆንጠን ሰከን በሉ። እንደዚህ አትንጣጡ። የመደም ቅመሞች ማይታችኋል? አዳሜ ቀይ በቀይ ለብሰው መጥተው ቀይ በቀይ መጥተው ዱቄቱን በትነው። አይታችሁ ሲደንሱ ሲጨፍሩ ማለት ነው። ጉድ እኮ ነው ዘንድሮ ማይታይ ጉድ የለም። እንግዲህ ይሄ ሁሉም እንግዲህ አስፈቅዶ ነው የወጡት፣ አስፈቅዶ ነው ወይስ እኔ ከኢትዮጵያ ነው የተላኩት እነዚህ? እኔ ግርም ነው ያለኝ፣ እኔም እንደው ግርም ግርም ነው ያለኝ። እንዴ እናንተ ለአገሩ ምን ሰራ፣ ለአገሩ ምን አደረገ ትላላችሁ እንዴ። እነሱ ምን ያደርጉ? እሺ አብረሽ ምን ያደርግ? ሪታ ምን ታደርግ? እንዴ እናንተ ዩቱበር ናቸው እየሰሩ ናቸው የሰሩ ዩቱበር ለመስራት ኮ ብዙ ብዙ ነገር ያስፈልጋል ማለት ነው። እንዴ ብዙ ነገር ላባቸው ጠባር ጎበሰሩበት ነው። ሰርቆ አይደለም ሰርቶ ነው ያገኙት ማለት ነው። በዚህ አይነት የሰው ባል ቢሰርቁ እሷ የሰው ባል ብታገባ እሱ የሰው ሚስት ብታገባ ምን ልታደረጉት ነበረ? እንዴ ስንቶቻችሁ ያላችሁ ዱባይ ውስጥ የሰው ባል ሰርቃችሁ ምታገቡትና የሰው ሚስት ሰርቃችሁ ምታገቡት እናንተም እንኳን እንደዚህ አልወጣችሁም። ማን ተዘቀዘቃችሁ? አሁን እነዚህ ልጆች በክብር ያገቡ ልጆች ናቸው። በክብር የተጋቡ በክብር ሰው ሁሉም ያወቀላቸው ልጆች ናቸው። እናንተ ምን አስባችሁ ነው የምዘቀዝቁት? ምን አስባችሁ ነው የምትሳደቡት? የሰጡ አላ ይስጣቸው፣ የሰጧቸው ስጦታ የሰጡ አላ ይስጣቸው፣ ብድር መላሽ ያደርጋቸው። በቃ ከዛ በላይ ምን አገባን እኛ። ልስጥ ያለ ይስጥ። አዎ ልስጥ ያለ የሳቀ ነምሶ ሚስጥ፣ እኛ ምን አገባን? እኛ ራሳችን መጠበቅ፣ ራሳችን መጠንቀቅ። በቃ ሌላ ነገር አያገብ። ትርፍ ቃር ምንም አያደርግም። ትርፍ መርስ ምንም አያደርግም ማለት ነው እንዴ። እና አብርሽ እና ሪታ መብሮክ መብሮክ፣ እንኳንም ለዚህ ያበቃችሁ እልልልልልል ብያለው። እውነት በጣም ነው ደስ ያለኝ። በጣም ሰከን ያለ ሰርግ ነበረ። ደስ የሚል ሰርግ ነበረ። ሰውም ሳይበዛ ርበሽ ርብሻ ሳይኖር አንዳንድ ምቀኞች ናቸው አንዳንድ ሰገጦች ናቸው እንጂ እናንተ ደህና ምንም ያረጋችሁ ነገር የለም። አሁንም የሰጣችሁ አላ ይስጣችሁ፣ የሰጣችሁ ልቦና ይስጣችሁ። ሌላ ምንም ምንለው ነገር የለም። እንኳን ደስ አላችሁ የአብርሽ ቤተሰብ፣ እንኳንም ተደሰታችሁ። እንግዲህ ከእንግዲህ ደግሞ በልጅ አላ ይባረካችሁ፣ በልጅ አላ አድርጋችሁ ከልጆቻችሁ ጋር እንድትመጡ ያድርጋችሁ። ሰርጋችሁ ለዘላለም ይሁን። ስትጣሉ ስትለያዩ እንዳናይ፣ ስታለቃቀሱ እንዳላይ። እንግዲህ ቤተሰቦች ዛሬ በዚህ ነው የመጣሁት እና አብርሽ እንግዲህ ባይ ባይ ማለት ነው። በዚህ ነው የመጣሁት እላችኋለሁ። ዛሬ መሸኛ ነው እየሰራሁት እላችኋለሁ። በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይ ባይ።